ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቅ አለባቸው። የመጀመሪያው ስራችን ነው። ይችን ድምፅ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣች ነግረሽኛል አይደል? እዚህ ውስጥ ከማን ከማን ጋር አዋሳ ነበረች። አዋሳ እያለች እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። አሁን አንቺ እዚህ ነገር ውስጥ አለሽበት። ምንድነው አላማሽ? አላማ ከዚህ ወት መጣት ነበር። በእናንተ እዳታን ከዚህ ወት ወደጃለ ሰላማዊ ወት ነው። እነሱን ከዚህ እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት፣ ሰማችሁት ነው። ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። አዎ ገብቶኛል። የተጫዋች የተደበቀው ፓርት ስማቸው ነው። ስማቸውን ጤን ጤን የሚለው ስማቸው ነው። ተጫዋቾችም አሉ። እኔ በግልጽ አጋልጣለሁ። የተናገርኳት ልጅ ደግሞ አለች። ስለዚህ በግልጽ አጋልጣለሁ። እምቢ ካላችሁ አሁንም፣ አሁን አይደለም እዚህ ስለወጣው ሳይሆን፣ ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ። ደሞኮ የማያፍሩ ሴቶች ናቸው፣ የማያፍሩ ለማውራት እንኳን የማያፍሩ ሴቶች በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመችኝ የምትል ተጫዋች አለች። እባካችሁ እናንተ ልጆች ስማችሁን ከማጋለጤ በፊት እባካችሁ ትውልድን አድኑ። ምን እባካችሁ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት። ስለዚህ እራሳችሁ አንቺም ተባበራቸዋለሁ እያልሽ ነው ነው የምትሁ? በመጨረሻ የምታስተላልፊላቸው መልዕክት የሚሰሙሽ ከሆነ ምንድን ነው? እኔ በቃ እነዚህ ልጆች ከኳስ ህይወት እንዲወጡ ነው የምፈልገው። የስንቱን ተጫዋቾች ህይወትና የስንቱን ተጫዋቾች ስም እያጠፉ ስለሆነ እነ አሰልጣኞች እነዚህን ተጫዋቾች ነገ ዛሬ ሳይሉ ከክለቡ አስወጥተው ማባረር። ከዛ በኋላ እንደፈለጉት ውጭ ላይ ሄደው ከኳሱ ህይወት ወጥተው ስማቸው እዛ ጎዳና ላይ እንደፈለገ ነገር ይሁን እንጂ የኳስ ህይወት ውስጥ ሆነው እንደዚህ አይነት ስም እንዲኖር እኔ አልፈልግም። አሰልጣኞች እባካችሁ እንደዚህ አይነት ተጫዋቾችን አሰልጣኞች ያውቃሉ? የሚያውቁ አሰልጣኞች አሉ። ለምንድ ነው ዝም የሚሏቸው? ነገ ዛሬ ነገ ዛሬ እየተባለ ለምንድን ነው ዝም የሚባለው? ስለዚህ እነዚህ ተጫዋቾችን እያንዳንዱን አስወጥታችሁ ከኳስ ህይወት አባርሩ ነው የምለው እኔ። ኤክስኪዝ የሚያስፈልግ ነገር አይደለም። ስለዚህ አስወጥተው ማባረር እንደዚህ ካልሆነ ማንም ነገም ሌላ ተጫዋች ተነስታ እንደዚህ አይነት ነገር ታደርጋለች። ይሄኛው እርምጃ ግን ሲደረግ አንዷ ተጫዋች ከዚህ አይነት ነገር ትቆጠባለች። ስለዚህ ማባረር ነው እኔ በቃ። ትክክለኛው ትልቁ ነገር ማባረር። እሺ ይውዬ፣ ያው እንግዲህ ስራ ላይ ነው ያለሽው። በጣም በጣም ደስ ይላል፣ ምክንያቱም ማንም እንደዚህ ደፍሮ የወጣ የለም ይወት በረጅም አመት በዚህ ላይ ደግሞ የአዋሳ ከነማ ነዋሪዎች በጣም ደስ ብሎት ነገር ከነጋም እያወሩ ነው የሚገኙት። መደመቂያቸው የአዋሳ ሕዝብ ብዙ ጊዜ ስለማይጠነጥናቸው ነው። አሁን ግን የአዋሳ ሕዝብ ጫፍ እስከ ጫፍ መጥቶባቸዋል። መቀመጫቸውን አዋሳ ላይ እንደማያደርጉ ተስፋ እናደርጋለን፣ አካባቢ ስለሚቀይሩ። ይህንስ እንዴት ታየዋለች? ለምሳሌ አንቺ በነበርሽበት ንግድ ባንክ ተጫውተሻል፣ ብሔራዊ ቡድን ተጫውተሻል። እርስ በርስ እንግዲህ በጣም በዚህ ነገር ላይ እንግዲህ ተንሰራፍቷል። አሁን ደግሞ አይን አፍጥጦ መጥቷል እና የምትጨምሪው ነገር ምንድን ነው? ምን እኔ የምጨምረው ነገር የለም በቃ ይሄንን ነገር ነው ይኔ እንደውም አሁን አሁን ላይ ዲሳይድ እያደረኩ ያለሁት ወደማያምሩ ሴቶች ነው ስለሚስነሳስብ ቢኮዝ በራሴ በላይፌ ባሳለፉት ነገር ከፍቅረኝነት አንጻር ራሱ ማለት ነው ሀላል ነው እያልኩኝ አይደለም ግን መልካቸው ብዙም አሪፍ ያልሆኑ ናቸው ውስጣቸው በጣም አሪፍ መልካቸው ደደብ ያደርጋቸዋል። በመልክ ነው እራሳቸውን ቢውልድ እያደረጉ የሚያድጉት ኮንቪደንሳቸው መልካቸው ላይ ነው። ሰው ብሄድ ሰው ይመጣል ብለው ያስባሉ። ተፈላጊነታቸው የበዛ ይመስላችኋል። ሶ ለአንተ መስጠት ያለብን ክብር አትሰጥህም። ቢኮዝ ኦፍ አንተ ብትሄድ ሌላ ሰው እንደሚመጣ ታውቃለች። የተሻለን ሁል ጊዜም ቢሆን አብረህ ሆነው የተሻለን ነገር ይጠብቃሉ። አብረህ ሆነው ትንሽ ስትጣላ ሌላ ወንድ ጋር ለመሮጥ ይሞቃል አቅማቸው ወንድ ብቻ ነው የሚሆነው እና ያ ነገር ደግሞ ለሚስትነት አያሰ አስቀናት ሌላ ነገር ነው። ለራሱ ለወንድ ልጅ ከነገረችው ምንም አታደርግልህም። የሚቅርብህ ቢስራ ድንግል ማለት ነው ሆኖ ማን ይጠላል። ግን በአትሆኑም ጋር ብዙም ተጽዕኖ አይበጥም። በሞኝነት ነው ሴቶች ድንግልናቸውን የሚያጡት። ያፈቀራቸው ሰው የሚያገባቸው መስሏቸው ወይ ለሱ ደስታ እንዳይተዋቸው። እውቀታቸው መልካቸው ነው ባይዘ አላህ ይጠብቃቸውና ማለት ነው። ፊታቸው በሆነ መንገድ ቢበላሽ ደደብ ናቸው። የትም ሄድ አይችሉ ወላ የት ምንም ማድረግ እንደማይችሉ ውስጣቸው የሚያምኑ ምንም ማድረግ ልክ እንደ አካል ጉዳተኛ ሰው ነው የሚሆኑት እነሱ እንደውም አካል ጉዳተኛ ጋር ብዙ ኮንፊደንስ አለ እችላለሁ ምናምን። ማህይም ነው አብዛኛው፣ ቆንጆ ሰዎች ማህይም ናቸው። ኢቭን ወንድም ጭ አብዛኛው አይ ሳይድ የሚያምር ደግሞ ብዙ ሰው አሉ፣ ግን ንጹህ ልብ ያለው ማለት ነው በመልኩ ያላደገች በአይኑሯ ያደገች በስላ ያደገች ጥሩ ቤተሰብ ያሳደጋት ቤተሰብ ጋር ቆንጆ ሴቶች ከልጅነታቸው ጀምሮ እየተፈለጉ ስለሚያድጉ ወደፊትም ሲያድጉ ማለት ነው አማራጭ እንዳላቸው ስለሚያውቁ፣ ብራዘር ሚስትህ ልትሆን በጣም ይከብድሃል። ኢቨን ራሱ ብታስገባት ራሱ ለምነ ማለት ነው ምናም ባ ለምነ እኮ ነው ያስገባኝ እኔ ስንት ፈላጊ ያለኝ ራሱ ይሄ ቡሽቴ ደግሞ ብሎ

ባለፈው ምን አደረገች? ኦሮሞ ጋር ተነካካችና ልመን እንዳትገሉት ብታገኝ አባቷን ከመደከል ደኋላ ማተል ገርዳሜ ግርድም ያለች ፋራ ወጥያ እንዲህ የምታረገው ጫማ ራሱ የሚገባ ትበላ። እኛስ አረብ ሀገር ነው የምንበላው? እንደዚህ ብለን ምን ያምርብኛል ሽንት ቤት 3 አመት 4 አመት አጥቤ ስራ ስላጣሁ ነኝ። እንደዚህ ቲክቶክ ላይ አሜሪካ ላይ ቁጭ ብለሽ እየለመንሽ አንቺ የኔ እናት ሰካራ ምናምን ብለሽ ትሳደብ ያለሽ ቤታ። አንቺም ሰው ሆነሽ አንቺ ቆሻሻ። እንደዚህ ነው እንዴ? አናደድኩሽ እኔ በጣም አናደድኩሽ እኔ። ቤታ እነ ሊያ ላይ እነ ዮኒ ማኛ ላይ እንደዚህ አልተናደድሽም። እኔ አቃጥየሻለሁ አቃጥየሻለሁ ነው። አይ ሪከርድ ሰምቼን የመጣሁት ጭራሽ። እናቴ ይስሙ ወሉ ዘረቢስ ኤ ዘር መስለብኮ አመልሽ ነው አሁን ለጊፍት ልትለቃቀሚ ነው እንደዚህ መሳደብ መሳደብ እየፈለግሽ ጊፍት ስለምትለቃቀሚ ኤርትራዊውም አማራውም ትግሬውም ኦሮሞ ስለሚሰጥሽ ነው። ቤታ ቤታ እዛ ተያትበኝ።